ይህ ምናልባት ለመተረክ በጣም አስቸጋሪው ታሪክ ነው። የጥንታዊ ስሮች እና የዘመናዊ ጦርነቶች፣ የጠለቀ እምነት እና ከባድ ኪሳራ ታሪክ ነው። በእስራኤላውያን እና በፍልስጤማውያን መካከል ያለውን ግጭት ለመረዳት ከቦምብ እና ከሮኬት መጀመር አይቻልም። ከአንድ መሬት እና ከታሪክ መጀመር አለብን። አንዲት ቆንጆ ቤት አስቡ። ሁለት ቤተሰቦች፣ ሁለቱም ከዚችው ቤት ጋር ጥልቅ የትውልት ሥር ያላቸው ቤቱ የነሱ ሕጋዊ መኖሪያ እንደሆነ ያምናሉ። ሁለቱም ተበትነዋል፣ ከፍተኛ መከራንም አይተዋል። ሁለቱም ደህንነት እና የወደፊት ሕይወት ፍለጋ ተመልሰዋል። ግን ቤቱ አንድ ብቻ ነው። እንዴት ይጋሩታል? የፍልስጤም እስራኤል ግጭት በአጭሩ ይሄ ነው። የመልካምና የክፉ ታሪክ አይደለም። የሁለት ጥልቅ እርስ በርስ የሚጋጩ መብቶች አሳዛኝ ታሪክ ነው። የዘመናችን ታሪክ የሚጀምረው በ19 ኛው መቶ ክፍለ ዘመን መጨረሻ ላይ ነው። ለዘመናት አይሁዳውያን በአውሮፓ ውስጥ ከባድ ስደት ፖግሮም ደርሶባቸዋል። ይህ ጽዮናዊነት ሲያነስም የተባለ የፖለቲካ እንቅስቃሴን አስነሳ። ዋናው ሐሳቡ አይሁዳውያን ደህንነታቸው እንዲጠበቅ በቀድሞ አባቶቻቸው ምድር ጽዮን ወይም ፍልስጤም ተብላ በምትታወቀው ቦታ የራሳቸው ሀገር ያስፈልጋቸዋል የሚል ነበር። አነስተኛ ቁጥር ያላቸው አይሁዳውያን ስደተኞች ወደዚያ መሄድ፣ መሬት መግዛት እና ማኅበረሰቦችን መገንባት ጀመሩ። ነገር ግን መሬቱ ባዶ አልነበረም። የኦቶማን ግዛት አካል የነበረ ሲሆን ለዘመናት በአብዛኛው አረብ በሆነ ህዝብ ሙስሊሞችም ክርስቲያኖችም የተሞላ ነበር። የራሳቸው ባህል ታሪክና እየዳበረ የመጣ የፍልስጤማዊ ማንነት ስሜት ነበራቸው። የአዲሶቹ ሰፋሪዎች መምጣት ለወደፊት ሕይወታቸውና ለመሬቱ ላላቸው የይገባኛል ጥያቄ እንደ ስጋት አዩት። ስለዚህ አሁን ሁለት ብሔራዊ ንቅናቄዎች አንድን ቤት ይፈልጋሉ። ከአንደኛው የዓለም ጦርነት በኋላ የኦቶማን ግዛት ፈረሰ እና ብሪታንያ ተቆጣጠረች። ነገሩ በጣም የተወሳሰበው እዚህ ላይ ነው። በ1917 ብሪታንያ የባልፎር መግለጫን አወጣች። ይህም በፊልስጤም ውስጥ ከለአይሁድ ህዝብ ብሔራዊ ቤት ከመቋቋሙን ይደግፍ ነበር፣ ነገር ግን ለአረቦችም የነጻነት ቃል ገብተው ነበር። በመሰረቱ ሁለቱም ቤተሰቦች ቤቱን ሊያገኙ እንደሚችሉ ነገሯቸው። ይህም ለአስርተ ዓመታት የዘለቀ ተቃውሞ፣ አመፅ እና ግጭትን አስነስ በአንድ ሺ ዘጠኝ መቶ አርባ ሰባት ብሪታንያ ሁኔታውን መቆጣጠር አልቻለችም ችግሩን አዲስ ለተመሰረተው የተባበሩት መንግስታት ድርጅት አስረከበች የተባበሩት መንግስታት መፍትሄ ያቀረበ ክፍል መሬቱን ለሁለት ሀገራት መክፈል አንዱ ለአይሁድ አንዱ ለአረብ ኢየሩሳሌም ደግሞ ዓለም አቀፍ ከተማ እንድትሆን የአይሁድ አመራር ዕቅዱን ተቀበለ የፍልስጤምና የአረብ መሪዎች ግን ውድቅ አደረጉት ለአይሁድ አናሳ ህዝብ በጣም ብዙ መሬት ሰጥቷልና የአብዛኛው ህዝብ መብት ችላ ብሏል ብለው ተከራከሩ በግንቦት 1948 ብሪታንያ ስትወጣ እስራኤል ነጻነቷን አወጀች። ወዲያውኑ የግብፅ፣ የዮርዳኖስ፣ የሶርያ እና የኢራቅ የአረብ ሰራዊቶች ፍልስጤማውያንን ለመርዳት እና አዲሲቷን ሀገር ለማጥፋት ወረሩ። በ1949 ጦርነቱ ሲያበቃ እስራኤል ተርፋ እንዲያውም ከተባበሩት መንግስታት እቅድ የበለጠ መሬት ተቆጣጥራ ነበር። ነገር ግን ለፍልስጤማውያን ይህ ያልነክባ ታላቁ ጥፋት ነበር ከሰባት መቶ ዜሮ በላይ ፊልስጤማውያን ከቤታቸው ሸሹ ወይም ተባረሩ ስደተኞች ሆኑ ቤቱ አሁን በአንድ ቤተሰብ ቁጥጥር ስር ሆኖ ሌላኛው ቤተሰብ ተፈናቅሎ በጎረቤት አገራት የስደተኞች መጠለያ ጣቢያ ውስጥ ይኖር ነበር ለሚቀጥሉት ሁለት አስርት ዓመታት ውጥረት እና ግጭት ነበር ነገር ግን ካርታው ብዙም አልተለወጠም እስከ 1967 ድረስ በአረብ ጎረቤቶቿ ላይ ባደረገችው አስደናቂ ቅድመ ጥቃት እስራኤል የስድስቱን ቀን ጦርነት አሸነፈች ውጤቱም የመካከለኛው ምስራቅን ካርታ እንደገና ቀይረው፣ እስራኤል ዌስት ባንክን እና ምስራቅ ኢየሩሳሌምን ከዮርዳኖስ፣ የጋዛ ሰርጥን እና የሲናይ ልሳነ ምድርን ከግብፅ፣ የጎላን ኮረብታዎችን ደግሞ ከሶሪያ ተቆጣጠረች። ይህ ታላቅ የለውጥ ምዕራፍ ነበር። ለመጀመሪያ ጊዜ እስራኤል ሙሉ ታሪካዊውን የፍልስጤም መሬት እና በዚያ የሚኖሩትን በሚሊዮን የሚቆጠሩ ፍልስጤማውያንን ተቆጣጠረች። ይህ ዓለም አሁን ወራ አከፒያሸን ብሎ የሚጠራውን ነገር አስጀመር። ወደ ምሳሌያችን ስንመለስ ቤቱን ያሸነፈው ቤተሰብ አሁን ግቢውንና የመኪና መውጫውንም ይቆጣጠራል። ሌላኛው ቤተሰብ ደግሞ በእነሱ ሕግ ስር እዚያው ይኖራል። ብዙም ሳይቆይ ሰፋሪዎች በመባል የሚታወቁ አንዳንድ እስራኤላውያን በእነዚህ በተያዙ ግዛቶች ውስጥ አዲስ ቤቶችን መገንባት ጀመሩ። ይህ እስከ ዛሬ ድረስ ዋና የግጭት መንስኤ ነው። የአመታት ወረራ እየጨመረ የመጣውን የፍልስጤማውያን ብስጭት አስከተለ ይህም በ1980 ዎቹ መጨረሻ ላይ በመጀመሪያው ኢንቲፋዳ ወይም ከህዝባዊ አመጽ ከፈነዳ ይህ በአብዛኛው ህዝባዊ ተቃውሞ በመጨረሻ ሁለቱንም ወገኖች ወደ አንድ አዲስ ሐሳብ ገፋቸው መነጋገር በአንድ ሺ ዘጠኝ መቶ ዘጠና ዎቹ በሚስጥር የተካሄዱ ድርድሮች ወደ ኦስሎ ስምምነት መሩ። ታሪካዊ ቅጽበት ነበር። የእስራኤል እና የፍልስጤም መሪዎች እጅ ሲጨባበቱ ዓለም ተመለከተ። እቅዱ ወደ መጨረሻው የሰላም ስምምነት እንደ አንድ እርምጃ የዌስት ባንክ እና የጋዛን ክፍሎች የሚያስተዳድር የፍልስጤም ባለሥልጣን መፍጠር ነበር። ነገር ግን ተስፋው አጭር ነበር። ሂደቱ በሁለቱም ወገን በነበሩ ጽንፈኞች ተቋረጠ። አንድ እስራኤላዊ ጽንፈኛ ጠቅላይ ሚኒስትር ኢስሐቅ ራቢንን ገደለ። እንደ ሐማስ ያሉ የፍልስጤም ቡድኖች የአጥፍቶ ጠፊ ጥቃቶችን አደረሱ። ሰፈራዎች መስፋፋታቸውን ቀጠሉ። በ2000 መተማመን ፈርሶ ወደ ከባዱ ሁለተኛ ኢንቲፋዳ መራ። ሁለቱ ቤተሰቦች ቤቱን ለመከፋፈል ውል ለመፈራረም ሞክረው ነበር፣ ነገር ግን ባለመተማመን እና በግጭት ማዕበል ውስጥ ፈረስ። ይህም ወደ ዛሬው ቀን ያደርሰናል። የግጭት አዙሪት፣ አጭር የተኩስ አቁሞች እና የከሸፉ ድርድሮች። ዋናዎቹ ጉዳዮች አሁንም አልተፈቱም። ድንበሮቹ የት ይሆናል? የእስራኤል ሰፈራዎች ምን ይሆናሉ? ቅድስቲቱን ከተማ ኢየሩሳሌምን ማን ይቆጣጠራል? እና በ1948 ቤታቸውን ያጡ የፍልስጤም ስደተኞች የመመለስ መብት ይህ ታሪክ ከባድ ነው። ለሁለቱም ህዝቦች በህመም በአእምሮ ጉዳትና በኪሳራ የተሞላ ነው። ታሪኩን መረዳት ማለት አንድን ወገን መምረጥ አለቦት ማለት አይደለም። እስራኤላውያንም ሆኑ ፍልስጤማውያን ከዚያች አንድ መሬት ጋር ያላቸውን ጥልቅ ትስስር መቀበል ማለት ነው።